አሁን አሁን በየዜናዎቹ ብሎም በየሚዲያዎቹ የብዙ ኢትዮጵያውያን ወላጆች ልጆቻችንን አፋልጉን የበላቸው የማይናማር ጅብ አልጮሃለን፣ የኢትዮጵያ መንግስት ጣልቃ ይግባ እያሉ በተደጋጋሚ ጠይቀዋል። የአዲሱ ዘመን ባርነት የሚባለው ህገ ወጡ ዓለም አቀፍ የሰዎች ዝውውር በዋናነት ከአፍሪካ ሀገራት በተለየ መልኩ ኢትዮጵያውያን ላይ ትኩረት አድርገዋል። ይህ ተልእኮ የሚመራው ደግሞ በአደገኞቹ ወንበዴዎች ነው። ሰላም፣ የተወደዳቸው የሰሞነኛ ቤተሰቦች፣ አሁን በዓለም እየሰፋ የመጣው አስፈሪው የባርነት ግዛትና የሕገወጥ የሰው ዝውውር አሁን በብዙ ኢትዮጵያውያን ቤት ገብቷል። የብዙ ቤተሰቦችን ጎጆ አንኳክቷል። እልፍ ወጣት ልጆችን በልቷል። ይህ የሕገወጥ የጉልበተኞች እንቅስቃሴ ከማይናማርና ካምቦዲያ ድንበር ተነስቶ አሁን የዱባይ ሰማይ ጠቀስ ፎቆች ጋርም ደርሷል። ታዲያ ሰዎችን በማታለል ወደ ወንበዴዎቹ ግዛቶች በመውሰድ እጅግ ከባድ ስራ በማሰራትና ጉልበት በመበዝበዝ የሚፈጸመው ጥቃት በሰሞነኛ ከመጀመሪያ እስከ መጨረሻ ይተነተናል። በቆይታችን ነገሩ የሚፈጸምባቸውን ሀገራት፣ ድርጊቱን የሚፈጽሙትን አደገኛ የወንበዴ ቡድኖችን የምንዳስስ ሲሆን በመጨረሻ ከዚህ ቀንበር የተላቀቀን አንድ ኢትዮጵያዊ ታሪክ ወደ እናንተ እናደርሳለን። አብራችሁን ቆዩ። ነገሩን ሰዎች ይሄ አሳማን የማጥመድ አይነት ማታለል ነው ይሉታል። ይሄ ማለት ደግሞ አሳማን ገና ሊያርዱት ሲፈልጉ ጥቂት ያበሉታል። እስኪ ቀርባቸው የሚፈልገውን ይሰጡታል። ወንበዴዎቹም የሚያደርጉት ይህንን ነው። ገና ለሚያጠምዱት ሰው ቀድመው የሚፈልገውን ጥቂት ይሰጡታል። ሲያምናቸው ደግሞ ወስደው በሜዳቸው ባሪያ ያደርጉታል። ባለሙያዎች ደግሞ አይ ይሄ የክሪፕቶ ከረንሲ ላውንደሪንግ ነው፣ ሰዎችን በማታለል ገንዘባቸውን መዝረፍ ነው ይላሉ። ይሄ ግን ድርጊቱ ሳይሆን ውጤቱ ነው። ልጆቹ ተታለው ከሄዱ በኋላ ሌት ተቀን ሰዎችን በማህበራዊ ሚዲያ እያገኙ ያታለላሉ፣ ገንዘብ ይወስዳሉ። በጠቅላላ ነገሩ የዘመናዊው ዓለም አዲስ ባርነት ነው። በአሁኑ ሰዓት እንኳን ሌላው ቀርቶ የተረጋገጠ በዱባይ የማታሊያ ህንጻዎች የተዘጋባቸው ከ500 በላይ ሰዎች ያሉ ሲሆን በብዙ ሺህ የሚቆጠሩ ሰዎች ደግሞ ደቡብ ምስራቅ ኤዥያ በሳይበር ስሌቭ ካምፖች ይገኛሉ። አምስቱ አሰቃቂና አታላይ የወንበዴ ማህበሮች አንደኛ፣ ኬኬ ፓርክ ኪሊንግ ፊልድስ ማይነማር። ይህ አደገኛ ቡድን አሰቃቂውን ስራ የሚሰራው በማይናማር ታይ ድንበር አካባቢ በመሆን ሲሆን ከ1200 በላይ ክላሽንኮቭ የታጠቁ የግል ወታደሮች ያሉት ነው። ከመላው ዓለም የሰበሰባቸው ብዙ ተሸውደው ወደ ቦታው የደረሱ ወጣቶች ያሉ ሲሆን በቦታው ከ1500 በላይ ኢትዮጵያውያን በትልልቅ ማጎሪያዎች ውስጥ ይገኛሉ። ሁለተኛ ሲሃኖክቪል ስሌቨርስ ካምቦዲያ። ይህ ቡድን ደግሞ በጉደኛዋ ሀገር ካምቦዲያ የሚገኝ ሲሆን ቡድኑን ለየት የሚያደርገው ነገር ከካምቦዲያ ከፍተኛ የመንግስት ኃላፊዎች ጋር አብሮ የሚሰራ መሆኑ ነው። አዲስ ጎልደን ፎኒክስ የተሰኘ የማታሊያ መንገድ የሚጠቀመው ቡድኑ በወር ከሁለት ቢሊየን ብር በላይ ገቢ ያገኛል። ሶስተኛ ላውካይንግ ናርኮ የአታላዮች ማህበር በቻይና ድንበር ከሁሉም በበለጠ የቻይናዎቹ አታላዮች እጅግ አሰቃቂ ጥቃት የሚፈጽሙ ጨካኞች ሲሆኑ አልሰራም የሚሉትን ወጣቶች በእሳት ሁሉ በቁም ይለበልባሉ። እዚህ ቡድን ውስጥ ከ500 በላይ የክሪፕቶ ከፍተኛ ባለሙያዎች ያሉ ሲሆን በወር በጠቅላላ ከ100 ሚሊየን በላይ ያገኛሉ። አራተኛ ጎልደን ትሪያንግል ጎስት ኔትወርክ ሌኦስ ይህኛው ቡድን ደግሞ በመጀመሪያ የውሸት የዩኤን የስራ ማስታወቂያዎችን በመልቀቅ ተጠላፊዎችን ያጠምዳል። በመቀጠል ደግሞ ወደ ላኦስ በመውሰድ የሚወስዳቸው ልጆች ላይ መቆጣጠሪያ የተገጠመለት ሰንሰለት አስሮ ይቆጣጠራቸዋል። አምስተኛ የዱባይ ቴክ ፓርክ ወጥመድ። በመጀመሪያ ሙሉ የቪዛ ፕሮሰስ የሚሰጠው ይሄ ቡድን ከአምስት መቶ በላይ ኢትዮጵያውያንን ወስዶ ህገወጡን ስራ እያሰራቸው ይገኛል። ኢትዮጵያውያን እንዴት ይጠመዳሉ? ወጣቶችን ወስደው ምንድነው የሚያሰሯቸው? በኦንላይን ወይም በደላሎች አሊያም በኤጀንሲዎች እዚህ ሀገር ጥሩ ስራ አለ፣ ክፍያውም ከፍ ያለ ነው ተብለው ብዙ ወጣቶች ከተለያዩ ሀገራት ወደ ወጥመዶቹ ይዘዋወራሉ። ለአብነት ያሉ ወጣቶች ከሚዘዋወሩባቸው ሀገራት መካከል የሳይበር ማጭበርበር ማዕከላት ተብለው ወደሚታወቁት ማይናማር፣ ካምቦዲያ፣ ላኦስ ማይናማር ታይላንድ ድንበር፣ እንዲሁም ቻይና ማይናማር ድንበር በዋነኝነት ይጠቀሳሉ። እነዚህ አካባቢዎች ባሉ የተለያዩ ቦታዎች እንደጠቀስናቸው ያሉ በኦንላይን ማጭበርበር ላይ የተሰማሩ በርካታ ድርጅቶች አሉ። በእርግጥ መጀመሪያ ላይ ወጣቶቹን እንልካቸዋለን የሚሏቸው ሌሎች በኢኮኖሚና ደህንነት እጅግ ጠንካራ ባይሆኑም እንኳን ያን ያህል የከፋ ሁኔታ ላይ ወደማይገኙበት ሀገራት ነው። እዛ ቦታ ከደረሱ በኋላ ግን የሚልኳቸው ወደ ጎረቤት ድሃና የህግ ስርዓት ወዳልጠነከረባቸው ሀገራት ይሆናል ይሆናል። ለመሆኑ የሚሰራው ማጭበርበር ምንድን ነው? ስራ ብለው የሚልኳቸው መጀመሪያ የኦንላይን ግብይት ስራ ማቀላጠፍ፣ የኦንላይን ሴልስ ስራ፣ የሆቴል እንግዳ ተቀባይ፣ የማርኬቲንግ ስራ እንዲሁም ሌላም ሌላም በማለት ነው። ነገር ግን ስራ አለበት ወደ ተባለው ስፍራ ሲሄዱ የሚሰሩት ስራ መጀመሪያ ላይ ከተነገራቸው ተቃራኒ ነው። የየራሳቸው ጋንጋ አለቆች ባላቸው እጃቸውም ረጅም በሆኑ ሰዎች በሚመሩ የማጭበርበር ተግባር ላይ ወደ ተሰማሩ ድርጅቶች ያስገቧቸዋል። እነዚህ ሰዎች ስልክ ወይም ኮምፒውተር የሚያቀርቡላቸው ሲሆን በዛም ዓለም አቀፍ የማጭበርበር ሥራ ላይ ያሰማሯቸዋል። ማጭበርበሩ እንዴት ይሰራል? የመጀመሪያው ዴቲንግ ሲሆን የመጀመሪያ ስራቸው ከኢንተርኔት ላይ ውብ የሆኑ ሴቶችን፣ ስኬታማ ሴቶችን፣ ስኬታማ ወንዶችን፣ ታዋቂ ሰዎችን ፎቶ በማውረድ የውሸት አካውንት መክፈት ነው። በመቀጠል የሚያጭበረብሩትን ሰው ማናገር ይጀምራሉ። ምናልባትም በቅርብ የሚያውቋቸውን ሰዎችንም ሊሆን ይችላል። እነዛን ሰዎች ልክ እንደ ኖርማል ሆነው ያለማቋረጥ ጊዜ ወስደው ያናግሯቸዋል። የትኛውንም ጊዜ ይፍጅ ማናገራቸውን ይቀጥላሉ። ስለ ውሸት ስራቸው ስለ ህይወታቸው እየፈጠሩ ያወራሉ። በዚህ ውስጥ ምንም ምልክት አያሳዩም። ወደ ፍቅር ከወሰዷቸውና ከጣሏቸው እምነትም ካገኙ በኋላ መጨረሻው ወደ ሆነው ዓላማቸው ገንዘብ ማስላክ ይገባሉ። ለምን እኔ የምሰራው ስራ ላይ ኢንቨስት አታደርግም፣ አታደርጊም በማለት ለምሳሌ ክሪፕቶ ላይ ብለው ገንዘብ ይቀበላሉ። ሁለተኛው በጎ አድራጎት ሲሆን የውሸት ማንነት ፎቶ ተጠቅመው አካውንት ከፍተው ሴትን በወንድ ወንድን ደግሞ በሴት ማንነት አንድ ታርጌት ያደረጉትን ሰው ረጅም ጊዜ ያናግሩና ለእርዳታ ወይም ለእርዳታ ድርጅታቸው ገንዘብ ድጋፍ እንዲያደርጉ ያሳምኗቸዋል። እነዛ ሰዎች ላይ እምነት የጣሉባቸው ተጭበርባሪዎች በሀዘን ተሰብረው ገንዘባቸውን ይልካሉ። ቀልጦ ይቀራል፣ ብሎክ ይደረጋሉ። ሌላኛው ባለሀብት መምሰል ሲሆን የውሸት ማንነት በመፍጠር ፎቶዎችን በመጠቀም በኦንላይን ሰው ያናግራሉ። እንዲታመኑ ረጅም ጊዜ ሊወስዱም ይችላሉ። ሰዎቹ ካመኗቸው በኋላ ገንዘባቸውን በጋራ አፍሰው ስለሚሰሯቸው ሥራዎች በማናገር ገንዘብ ያስልካሉ። ከዛማ ቀልጦ ይቀራል፣ ብሎክ ያደርጋሉ። ደንበኞችም አነጋገር ይህም በተመሳሳይ በሐሰተኛ ማንነትና ሥራ ከተለያዩ ሰዎች እያነጋገሩ በማጭበርበር ገንዘብ መቀበል ነው። ለምሳሌ እቃ የሚሸጡ አስመስለው ብር ካስላኩ በኋላ የውሃ ሽታ ሆነው ይቀራሉ። ኮመንት ሬት በማድረግ ገንዘብ ያገኙ እነዚህ አጭበርባሪዎች የውሸት ማንነት ተጠቅመው በቴሌግራም፣ ዋትሳፕ ወይም በሌላ መንገድ ተጠቅመው የሚያጭበረብሩትን ሰው ማናገር ይጀምራሉ። ጉግል ላይ ግቡና ስለዚህ ድርጅት ጥሩ አስተያየት ጻፉ፣ ይከፈሏቸዋል ይላሉ። ከዛም የመጀመሪያውን ክፍያ በመፈጸም እምነት ያሳድራሉ። ይህን ያህል ብር ከላካችሁ ይህን ያህል ታገኛላችሁ በማለት የሰዎቹን ማንነት ይገመግማሉ። እስከዛ ድረስ ግን ገንዘብ መላካቸውን አያቆሙም። የሚጭበረበረው ሰው ብዙ ብር ካስላኩት በኋላ የውሃ ሽታ ይሆናሉ። በተጨማሪም እንደ ፖሊስ፣ ደህንነት፣ ባንክ ሰራተኛ፣ እንደ ድርጅት ኃላፊ ሆነው የሚያስመስሉ አጭበርባሪዎችም አሉ። ስራውን የሚሰሩት ሰዎችም ተጠቂዎች ናቸው። ስራውን ካልሰሩ አሰቃቂ ጥቃት ሊደርስባቸው ይችላል። እንደ ባሪያ ለረጅም ሰዓትም ያስሯቸዋል። እንደ ቅርብ ጊዜ ሪፖርት በማይናማር፣ ካምቦዲያ፣ ላኦስ፣ ቻይና በመሳሰሉ ሀገራት ከ300 ሺህ በላይ ሰዎች በኦንላይን ማጭበርበር ላይ ተሰማርተዋል። ስራዎቹንም የሚያሰሯቸው ሰዎች ደግሞ እጃቸው በጣም ረጅም ነው። ታዲያ ዓለም ለምን ነገሩን አያስቆመውም? የመጀመሪያው ነገር አካባቢዎቹ የጦርነት ቀጠና ስለሆኑ በቀላሉ ንጹሐንን ማስለቀቅ አይቻልም። በተለይም በማይናማር ከባድ ነው። ሁለተኛው ነገሩ በቢሊዮን ዶላሮች የሚንቀሳቀስበት ሲሆን ከፍተኛ የሀገር ባለሥልጣናት የሚሳተፉበት ስለሆነ ነገሩን ከባድ አድርጎታል። ሌላኛው ነገር የሚንቀሳቀሰው ገንዘብ በክሪፕቶ ስለሆነ በቀላሉ የገንዘብ ዝውውሩን ለመቆጣጠር እጅግ ከባድ ነው። ወንበዴዎቹ እነማን ናቸው? የወንበዴ ቡድኖቹ በእጅጉ የተደራጁና የታጠቁ ሲሆኑ መነሻቸው የአብዛኞቹ ቻይና ናት። ቡድኖቹ በተደራጀ የወንጀል ድርጊት ተደጋጋሚ ክስ ይቀርብባቸዋል። እንደ ሰባራ ጥርሱ ዋንኩክ ኮይ አይነት ደግሞ አደገኛ መሪዎች አሏቸው። መነሻቸው ምንም እንኳን ከቻይና ይሁን እንጂ ከማይናማር እስከ ካምቦዲያ ያሉት እነሱ ናቸው። ምን ያክል ሰዎች በባርነት ውስጥ አሉ? ዩኤን በገለጸው መሰረት አሁን ላይ በማይናማር ከ120 ሺህ በላይ በካምቦዲያ ደግሞ ከ100 ሺህ በላይ ታጋቾች አሉ። ከነዚህ መካከል ደግሞ በሺዎች የሚቆጠሩት ኢትዮጵያውያን ይገኙበታል። በጠቅላላ ደግሞ ከ60 በላይ ሀገራት ዜጎች የችግሩ ተጠቂ ናቸው። ታጋቾቹ በቀን እስከ 18 ሰዓት የሚሰሩ ሲሆን እረፍት የለሽ ትግል የየቀን ተግባራቸው ነው። የአንድን አስደናቂ ኢትዮጵያዊ ወጣት ታሪክ አስቃኝተናችሁ እናብቃ። ስሙ ሽኩር ይባላል። የኮቪድ-19 ወረርሽኝ ዓለምን ባመሰቃቀልበት ጊዜ ሥራ ካጡ ሰዎች አንዱ ነበር። በሀገራችን ያለው የኢኮኖሚ ሁኔታ ጉዳዩን የበለጠ አባብሶት የነበረ ቢሆንም ለመኖር ሲባል ትንሽ ለሰባት ወር ያህል በመምህርነት አገልግሏል። ነገር ግን ገቢው ፍላጎቱን ለማሟላት በቂ እንዳልነበረም ይናገራል። እንዲህ ይላል ሽኩር፦ በታይላንድ ውስጥ የውሂብ ማስገቢያ ኦፕሬተር ለመሆን በማኅበራዊ ሚዲያ ላይ የሥራ ማስታወቂያ አየው እና በጣም ማራኪ መስሎ ነበር። በወር አንድ ሺ ዶላር ቃል ገቡልኝ። ማረፊያ ቦታና በቀን ስምንት ጊዜ የምግብ ሰዓት እንዳለው ተመለከትኩ። ቤተሰቤንና ራሴን ከድህነት ለማላቀቅና የተሻለ ህይወት ለመኖር አንድ ቀን ወደ ታይላንድ መሄድ እንደምችል አስቤ ነበር። በማስታወቂያው ላይ ያለውን ቁጥር አግኝቼ የመጻፍ ችሎታዬንና የእንግሊዝኛ ችሎታዬን በቪዲዮ ገመገሙ። ከዛም ታይላንድ ከሄድኩ በኋላ ወደ ላኦስ ሀገር ሄጄ ተወዳደርኩ። እናም ፈተናውን አልፌ በመቀጠሬ ኩራት ተሰማኝ። በታይላንድ ውስጥ ያለው ስራ ለህልሜ መልስ ይሆናል ብዬ አስቤ ነበር። ለቤተሰቤና ለጓደኞቼ የተሻለ ህይወት ይሰጥልኝ ይሆን ብዬ ያሰብኩት ነገር ግን ቅዠት ሆኖ ተገኘ፣ ይላል ንግግሩን ቀጥሏል። ባንኮክ አየር ማረፊያ ስደርስ አንድ ሰው ወደ መድረሻው በር ወሰደኝና ሾፌሩን እንድጠብቅ ጠየቀኝ። ሾፌሩ እኔንና ሌላ ሰራተኛ ጨምሮ ይዞን ሄደ፣ ማይ ሶት ወደምትባል የታይላንድ ትንሽ ከተማ ማይናማር ጋር ትዋሰናለች ያኔ ጨለማ ስለነበር ምን እየሆነ እንዳለ ሙሉ በሙሉ አላውቅም ነበር። ጥቂት ሰዎች ወደ እኛ መጡ እና በጀልባ እንድንገባ አስገደዱን። ሳንፈልግ ወደ ማይናማር ወሰዱን። ወደ ማይናማር ግቢ ስንደርስ ደነገጥኩ፣ ፈራውና አቅመ ቢሶንኩኝ። ግቢው ሰፊና በህንፃዎች የተሞላ ነበር። እያንዳንዱ ህንፃ አራት ፎቆች ያሉት ሲሆን እያንዳንዱ ወለል 16 ክፍሎች ያሉት ነው። እያንዳንዱ ክፍል አራት ተደራቢ አልጋዎች አሉት። በግቢው ውስጥ አሰሪዎቻችን ህይወታችንን ሙሉ በሙሉ ተቆጣጠሩት። በሳምንት ሰባት ቀን እስከ 16 ሰዓት እንድንሰራ አድርገውናል። በስራ ላይ ያለ እንቅልፍ ከተሰማን ወይም እግሮቻችንን ትይዩ ካላደረገን እንቀጣለን፣ ይላለ ዋናው ሥራው በክሪፕቶ ከረንሲ ማጭበርበሮች በዓለም ዙሪያ ካሉ ሰዎች ገንዘብ መስረቅ ነበር የሚለው ሽኩር፣ አሰሪዎቻችን በማኅበራዊ ሚዲያ ላይ የውሸት መገለጫዎችን እንድንፈጥር አስገድደውናል። ስክሪፕት ተከትዬ ከዩኤስኤ፣ ከጃፓን ወይም ከታይዋን የመጡ የውጭ ዜጎች እንዲወዱኝ አድርግ ያለው አድርጌያለሁ ይላል። አመኔታቸውን ካገኘው በኋላ ብዙ ገንዘብ ማግኘት እንዲችሉ የክሪፕቶ ከረንሲ መድረኩን አስተዋውቄያለሁ፣ ግን ሁሉም ውሸት ነበር። እስከ ዛሬ ድረስ የተገደድኩበትን ስራ ከቤተሰብ ወይም ከጓደኞቼ ጋር ለመካፈል አፍራለሁ። ሰዎችን በማጭበርበር ተጸየፍኩኝ ነገር ግን ምንም ምርጫ አጥቼ ለህይወት የፈራው ይሁን እንጂ ከዚያ ቦታ ለማምለጥ ምንም መንገድ አልነበረም አስር ጫማ ከፍታ ያላቸው ግድግዳዎች በላዩ ላይ ሽቦዎች ነበሯቸው ቦታው በታጠቁ ሰዎች ከፍተኛ ጥበቃ ይደረግለት ነበር ከግቢው ለማምለጥ የሚደረግ ማንኛውም ሙከራ የሞት ምኞት ነው ሰዎችን ማጭበርበራ ለመቻል ማለት አካላዊ ጉዳት ወይም ሞትንም ያስከትላል አንድ የሥራ ባልደረባችን ለቅጣት ወደ ውሃ እስር ቤት ተላከ ባልደረባው ተደብድቦ ወደ ቢሮው ተመለሰ እና ማውራትም ሆነ መሄድ አልቻለም። ሞባይል ስልኮቻችን፣ ፓስፖርቶቻችንን እንዲሁም ሁሉንም የግል ማህደሮች የባንክ ካርዶችን ጨምሮ ወሰዱ። ጠንክረን ብንሰራም ቃል የገቡትን ገንዘብ በፍጹም አይከፍሉም ይላል ሽኩር። የተወደዳችሁ የሰሞነኛ ቤተሰቦች፣ በአንድም በሌላም መንገድ ሽኩር ወደ ሀገሩ ገብቷል። አሁንም ግን በዚያ ቦታ ብዙ ኢትዮጵያውያን ይገኛሉና ባሉበት ሰላም ይድረስላቸው፣ እረፍትን ያድላቸው። መሰናዷችንና በቃን። ሰላም በምድራችን ላይ ይስፈን። ሰላም